ሰላም ሰላም ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁልኝ? እኔ ደህና ነኝ፣ ክብሩ ይስፋ ብያለሁ ለባለቤቱ። እንግዲህ ቤተሰቦች ዛሬም እንደተለመደው ወቅታዊና አነጋጋሪ የሆኑ ቪዲዮችን እየላችሁ መጥቻለሁ። በተለይ በተለይ በእነዚህ ሁለት ቀናቶች ውስጥ በቲክቶክ ላይ በቫይራል ሆኖ ሲዘዋዘዋል ወይ ደግሞ ለብዙ ሰዎች ተደራሽ ሲሆን የነበረው የአርቲስት ሰገን እምነቷን ቀየረች ወይም ደግሞ ወደ ኦርቶዶክስ ወደ ቀድሞ ቤቷ ተመለሰች የሚሉ ርዕሶችን አይተን ነበረ። በእነሱ ጉዳዮች ላይ እንወያያለን። አብራችሁኝ ቆዩ እንዲሁም ደግሞ በተለያየ አስተምህሮት ላይ መምህራኖች የተናገሩትን ያስተማሩትን ነገሮችን አንስተን እናያለን። ቤተሰቦች እንግዲህ ለቻናሉ አዲስ የሆናችሁ ሰብስክራይብ ማድረግ እንዳይረሳ እንዲሁም ደግሞ ቪዲዮ ላይ ካርጋችሁ ጀምሩ። ቤተሰቦች ወደ ቪዲዮች እንሄዳለን። በወንጌል ከተጻፈው ሕግ ከተጻፈልን ታሪክ ሁሉ ክርስቶስ ለተማሪዎቹ ጤና ሰጠ ተብሎ አልተጻፈም። ወይም ለጴጥሮስ እንዲህ ያለ ጤናነት ሰጠው ወይም ለዮሐንስ ሰጠው ወይም ለቶማስ ሰጠው ተብሎ አልተጻፈም። ሃይማኖት ከጤንነት ሁሉ በላይ ስለሆነ የወርቁ ጌታ ከናንተ ጋር እያለው ወርቅ ለምናችሁ፣ የጫማው ፈጣሪ አብሪያችሁ እያለው ጫማ ለምናችሁ፣ እንጨትን የፈጠርኩት አምላክ ከናንተ ጋር እያለው ውሻ የምትከለክሉበት በትር ለምናችሁ ስለዚህ አንዲት ቅድ ቋንቋ ሳንጠለጥሉ ክርስቶስን ገንዘብ አድርገው ወጡ። ክርስቶስን እንጀራ አድርገው ወጡ። ክርስቶስን ጤና አድርገው ወጡ። ክርስቶስን ኃይል አድርገው ወጡ። ቅናታችን እኮ ጫፍ ከመድረሱ የተነሳ እገኔ ጥሩ ሰው ነው ስንባል ጥሩ ሰው ነው፣ ነገር ግን ያው ብለን የምንጨምረው ነገር አናጣም። ሰው ሲመሰገን አንወድም። በእውነቱ ነው። ግርም እኮን የሚያደርጉ ማ አቤቱ በይቅርታ ብዛት ማረኝ። ምን ነው ዳዊት ሁልጊዜ ጊዜ እየበደልክ ማረኝ ማረኝ ታመዛን ደሳ ትለኝ እንደሆነ ለከለባይ የተጋበሱ እኔም እኮ የበደልኩት አንተን መሐሪውን ነው ብዬ ነው። ሌላ ሰውማቢር ይሻይለኝ ነበር እኔም የበደልኩት አንተን ይቅር ባዩን ነው ብዬ ነው እኮ ይቅርበልኝ እምል። እግዚአብሔርን እንድትወዱት በኑሮ ቅመሱት፣ ቸርነቱን ሲምራችሁ ቅመሱት፣ ኃይሉን ሲረዳችሁ ቅመሱት፣ ለጋስነቱን ሲመግባችሁ ወጡት። ፈዋሽነቱን ሲያድናችሁ ወቁት። እግዚአብሔርን ወቁት። ትዕግሥቱን ሲታገሳችሁ ወቁት። እግዚአብሔር ቸር እንደሆነ ቅመሱ። እኔን ምኖኛል ወኛል እኔ ቀምሻ አይቻለሁ ይላል ቅዱስ ዳዊት። ቀምሶ ያየ ማለት ነው። በቅዱስ ዳዊት መዝሙር የሰማይ መላእክት ሳይቀሩ ይዘምራል። የሰማይ መላእክት ሳይቀሩ ይዘምራል። በጣም ብዙ አባቶቻችን እና ወና አብየ እግዚ ሙት አንስተውበታል መዝሙረ ዳዊትን እየጸለዩ እነ ቅዱስ ሁለተ ጴጥሮስ ሙት አንስተውበታል መዝሙረ ዳዊት እየደገሙ እና ወና ተክላይ ሰይጣንን በእጃቸው እንቅ አድርገው ይዘዋል መዝሙረ ዳዊት እየደገሙ እና ወና ገብረ መንፈስ ቅዱስ ኅብስት ከሰማይ አውርደዋል። ትሰፍ የማነቆ ታጸግ ለሁሉ እያሉ እየዘመሩ ማለት ለሚያምር ሁሉ ይቻላል። መዝሙረ ዳዊትን ደግሞ ሰው የሚያጣው ነገር የለም። ዋልቦ ዘይሃል ጣልሚ፣ እግዚአብሔር ምን ያሳጣኛል? እኔን የሚያጣበትም ቦታ የለም። ገደል ብትብኝ ራሱ እኔን እግዚአብሔር አያጣኝም ሲል ዘይሃል ጣልሚ ይላል። እኔን የፈለገ ቦታ ብትደብቁኝ እግዚአብሔር እኔን አያጣኝም ይላል ቅዱስ ዳዊት። እናት ቢሆን ፈልጋ ፈልጋ ቢበዛ ለፖሊስ ኮሚሽን ተናግራ ማስታወቂያ ታስነግራለች። ልጇን ያግቱባት ማለት ነው። ሌላ ምን ታረጋለች? ከእግዚአብሔር ግን ሰውን ፈልጎ መስቀረት ስለማይቻል እኔን የትም ገደል ብትጥሉኝ፣ ከእግዚአ ከዘመዶቹ መሰወር ትችላላችሁ፣ ከእግዚአብሔር ጋር አይን ግን መሰወር አትችሉም ይላል እንደ ጎርጎሪ ዘአርማንያ አሁን አንድ አንድ ቀድኛ ምን ነው ሰምታችኋል። አሁን አንድ ሰው ደርሶ ሌባ ቢላችሁም ትላላችሁ ምትሰርቃ ይተኛሉ ዛሬ ባሰር ማክሰኞ ዕለት ሰርቃል ወይ አምና ሰርቃል ወይ የዛሬ 10 ዓመት ሰርቃለ የሚታሰበው እንደዚህ ነው። የሌለበትን ኃጢአት እንኳን የሚቀበር ማን ቅዱስ ዳዊት እንኳን የክርስቲያን አጽምን ይቅር አጽም የተከበረበት መቃብር ይቀርና የአህያ መቃብር እንኳን እግዚአብሔር ካዘዘው ኃይል ያደርጋል። የአህያ አጥንት አላያችሁትም? ሶምሶን የአህያ መንጋጋዙቱ አንድ ሺህ ሰው ሲያረግፍ ማለት ነው። እግዚአብሔር ካደረበት እንኳን የተከበረ የቅዱሳን መቃብር ይቅርና የሃያ አጥንት እንኳን ታምር አድርጓል። እንኳን የሩፍና ስንነሳ ዳዊት ተደግሞልን፣ ወመንፈስ አዚዝ አጽንዓኒ እየተባለ ማለት ወመንፈሰ ቅዱሰ ኢታውዝ እምላይኔ እየተባለ ማለት ስንፈታ ዳዊት እየተደገመልን፣ ክህነት ብንሾም ዲቁና ቅስና ብንሾም አባታችናችን ሊቃነ ጳጳሳት ሲሾሙን እፍ ብለው ንሳ መንፈሰ ቅዱሰ እያሉ መንፈስ ቅዱስ አፉዬ ከሰትኩ ወነፍሴ አናይኩ ስመተዛዘዝከ አፍቀርኩ ብለው አቤቱ አንደ በቴን ከፈትኩ፣ ተመልከቱ ልቡን አይንም አሰፋው። አንደ በቴንም ገለጥኩ፣ ትዛዝህንም ጠበቅኩ። በል በል እንግዲህ አንደ በቴን ለማስተማር ክፈት ልቡን ትግስት ይኖራው ብለው ሲያዝዙን፣ እንዲህ አድርገው ዳዊት አስደግመው ቅስና ይሰጡናል። ዳዊት ደግመው ይፈቱናል። ጸልየው ዳዊት ደግመው ክርስትና ያነሱናል። ሁሉ የሚፈጸምበት መስሙር ናቸው። በአንድ ሰማይ ላይ ፀሐይን፣ ጨረቃም፣ ከዋክብት ይኖራሉ። ክብራቸው ግን የተለያየ ነው። በአንዲህ ቤተ ክርስቲያን ክርስቶስም ይመሰገናል፣ እመቤታችንም ትመሰገናለች፣ ቅዱሳንም ይመሰገናሉ። ክብራቸው ግን ልዩ ነው። እንግዲህ ቤተሰቦች አባ ገብረ ኪዳን የሚናገሩት ነገር ከልብ የሚነካ ልብን የሚቀይር ልብን የሚሰውር ነው ብዬ ነው ማስበው። እንደዚህ አይነት አባ ስለተሰጠን በጣም እድለኞች ነን። እንግዲህ ቤተሰቦች ለአባታችን እድሜና ጤና ይስጥል፣ ይቅደምልን እግዚአብሔር ይውጣ በሞጎገዝ እኛንንበርከት

ሳም ቤተሰቦች በእነዚህ ሁለት ቀናቶች ውስጥ መነጋገር የነበረው የአርቲስት ሰገን ወደ ቀድሞ እምነት ወይም ደግሞ ወደ ኦርቶዶክስ መመለሷ የሚያሳይ ቪዲዮ ነበረ የያያችሁት ቪዲዮ ነው። እንግዲህ ቤተሰቦች በዚህ ላይ ያው እስካሁን ድረስ ከእሷ ምንም መግለጫ ያልመጣም ወይ ደግሞ ምንም ማሰብ አልሰጠችበትም። ነገር ግን ይህ ቪዲዮ የእሷ ነው። እንግዲህ ቤተሰቦች እንደዚህ አይነት ነገር በጣም ደስ ይላል። የጠፉ በጎች ሲመለሱ ለእኛ ለኦርቶዶክሶች ያስደስታል። እንግዲህ አሁንም የጠፉትንም ልቦና ሰጥቶ እንዲመለሱ ከዚህ ወደ ኦርቶዶክሳውያን በተራ አስተሳሰብ ላይ በከንቱ ነገር ላይ ከመነጋገር ይልቅ ስለ እምነት ተነጋገሩ፣ ስለ እውነት ተወያዩ። የጠፉ ወገኖች አሉን። እነዚህን የጠፉትን ወገኖች ማዳን ይገባናል። በተረፈ ግን እግዚአብሔር አምላክ ስሙ የተመሰገነ ይሁን። በረዴትና በቸርነት አይለየን፣ ከክፉ ነገር ይሰውረን። የፕሮቴስታንት እምነት ተከታዮች ይሄ ሲመጣ አደንግጡ። ማርያምማ በረከት ናት። አትደንግጡ። ማርያምማ እናት ናት። አትደንግጡ። ማርያምማ የኢየሱስ እናት ናት፣ አትደንግጡ። ማርያምማ የእግዚአብሔር እናት ናት፣ አትደንግጡ። ማርያምማ እሱን ስሙት ያለችው፣ አዎ እሱን ስሙት ያለችው እኮ ልጇ ወዳጇን ስሙት ነው። ኢየሱስ ከእናቱም ከአባቱም ምስክርነት አለው። በአባቱ የተመሰከረለት በደብረ ታቦር አልተመሰከረለትም? በዮርዳኖስ አልተመሰከረለትም? እሱን ስሙት አልተባለም? እና አብን አንሰማም እሱን ስሙት ብሏልና ኢየሱስን ነው የምንሰማው አብን አንሰማውም ልትሉ ነው። እናቱም እንዲሁ መሰከረችለት፣ እርሱን ስሙት አለች። ውሃን ጠጅ እንዲለውጥ ለመነችው። ይሄ ነው የታመነው፣ ይሄ ነው እውነታው። ስለዚህ ከዚች ድንግል ማርያም ጋር ተገናኙ፣ ተዋውቁ፣ እወቋት። የአምላክ ናት ማደሪያው ያደረጋትን ልትክዱ አትችሉም። አንድ ነገር አለ። ትንቢት ኢሳይያስ 60 ቁጥር 14 የናቁሽ ሁሉ ወደ እግርሽ ጫማ ይወድቃሉ፣ ይሰግዳሉ፣ ይልሳሉ ይላል። ስለዚህ ጊዜው ሳይመሽ ኑ በሰዶም መሸባት ይላል እንዳይመሽባችሁ ውጡ። ዛሬ እግዚአብሔር የሚያበራላቸው እየወጡ ስሟን እየጠሩ እንደሚመጡ ውጡ፣ ከክፋትም ዳኑ፣ እራሳችሁንም አድኑ፣ የእውነት መንገድንም ተከተሉ። የሚያስደነግጠው ግልንገራችሁ ሆሞሴክሹዋሊዝምና ሌዝቢያኒዝም ግዴታ ተቀበሉ የሚሉ ፓስተሮች ይመጣሉ። ያኔ የትም አታመልጦ እያለቀሳችሁ ከምትመጡ ዛሬ በንስሐ ተመለሱ። እንግዲህ ቤተሰቦች ለመምህራችን ለአባታችን እንዲሁም ደግሞ ለአስተማሪያችን ለመምህር ዘበነ እድሜና ጤና ይስጥልን። እንደዚህ አይነት አስተምህሮቶችን በየጊዜው እየሰበኩ እስከዛ ድረስ አገልግለውናል። እድሜና ጤና ይስጥልን። አንድ ወንድማችን የንስሓ አባት ይዞ አንድ ነገር ደውሎ ጠየቀኝ። ምንድን ነው ጥሩ አባት ናቸው በጣም ግን ራቀኝ መንገዱ አለ እግዚአብሔር ከሰፈረሳቸው ድረስ የምትሄደውን እርምጃ ቆጥሮ ይቅር ይላል። አባት ይቀየርልህ ወይስ አይቀየርልህ አልኩት ስለው፣ አይ እንደዛ ከሆነ ይሁንልኛል። እግዚአብሔር ምህረት ፈልገን የሄድናትን እያንዳንዷን እርምጃ ይቆጥራል አይቆጥራል? አንድ አባት ምን ሆነ መሰላችሁ? ከገዳም ተነስቶ በጠዋት ውሃ ሊቀዳ ለገዳሙ ይሄዳል። ብዙ ኪሎ ሜትር ተጉዞ ውሃ ቀድቶ ሲመለስ ይመሻል። ይሄዳል፣ ይመሻል። መጨረሻ ሰለቸው ምን አለ፣ እግዚአብሔር ሆይ እኔ የመነኮስኩት ውሃ ልቀዳ አይደለም እንድጸልይ ነው። ስለዚህ ጌታ ሆይ ነገ በጠዋት ስነሳ እዚህ ጋር ውሃ ካላፈለክልኝ ከዛሬ በኋላ አልሄድም። ዛሬ የመጨረሻ ጉዞ ነው፣ አደራህን ብሎ መሄድ ጀመረ። ከዛ ሲሄድ ከኋላው የእግዚአብሔር መልአክ ይከተለዋል። ሱር እዚህ ሲያው መልአክ ነው። በእጁ ይዟል መዝገብ። ምን እያረክነዋል እርምጃህን እየቆጠርኩ ነው። ቆጥሬ ዋጋ ሊሰጥ ነው እግዚአብሔር ነው። እንዲያራው እግዚአብሔር ወይ ትንሽ ጨምርልኝ ወደዛ አራት አድርገዋል እግዚአብሔር እያንዳንዱን ድካማችንን ይቁጠርልን። ሌላው ቀርቶ ይገርማቸዋል ኃጢአት ለመስራት ያመነታንበትን ጊዜ ይቆጥራል። ግን እንሰራዋለን እኮ ግን ዛሬ እንኳን ቢቀርብኝ ካልክ እሱ ይቆጥራል። አንድ አባት ከስራቸው አንድ ረድ ነበር የሚያገለግላቸው ከኔ ጋር ናቸው አይደል እና እሳቸው ጸልየው ሳያሰናብቱት አይተኛም ነበር። አንድ ቀን ግን ሊሰናበት ቡራኬ ሊቀበል ሲመጣ እኛ አባት እንቅልፍ ወስዷቸው ጥሎ እንዳይሄድ እና እንዳይተኛ ቡራኬ ሳይቀበል መተኛት ከበደው እና በቃ ቁጭ ብዬ ልጠብቃቸዋለሁ እና እዛው ቁጭ ብሎ እንቅልፍ ወሰደው። እሱም መጨረሻ ላይ በኋላ እኛ አባት ቀድመው ስለተኙ ቀድመው ነቁ። ሲነቁ ሲያዩት ተኝቷል፣ ግን ራሱ ላይ ሰባት አክሊሎች የብርሃን አክሊል ተደርጎለት፣ አማተቡ፣ ደነገጡ። ከዛ በኋላ አንተ ተነስ ተነስ ብለው ቀሰቀሱት። እሱ ሲነቃ አይ አክሊሉ ነህ። ከዛ ምን ሆነ ነው ትናንት ምን ተፈጽሞ ነበር ብለው ጠየቁ። ስጠይቁት አይ ሳይባርኩኝ አልተኛም ብዬ መጣሁኝ። ከዛ ተኝተው ሳይ አይ በቃ ትቼ ሊድ ብዬ መንገድ ጀምርና አይ ግን ሳይባርኩኝማ አልተኛም እያልኩ ስመለስ ሲሄድ ስመለስ ሰባት ጊዜ ተመላልሻለሁ። እግዚአብሔር አክሊል የሰጠው ለመመላለሱ ነው። ኃጢያት ላለ ዛሬ ቅርብኝ እስቲ እንደው ዛሬ እንኳን እንደው ዛሬን እንኳን ማለትህን እግዚአብሔር ይቆጥርልህ እንደው ሁላችን ይቁጠርልን። እና የወንበዴ በሚገርም ሁኔታ ዛሬ ከኔ ጋር በገነት ትሆናለህ አለው። ብዙ ቅዱሳን እየጠበቁ የሚገርማችሁ የገነት ጠባቂ ኪሩብ በጣም ተደንቆ ጠየቀ። አንተ ማነህ? አብርሃም ነህ? ይስሐቅ ነህ? ያዕቆብ ነህ ብሎ ጠየቀ። ኧረ አይደለሁም እኔ ከጻድቃን አንዱ ነኝ አይደለሁም። ታዲያ ማነህ? ወንበዴ ነኝ አለው። የሰዓት የሳት ባህሩን እንዴት አልፈ መጣ ያለው ይላል። ግብረ ሕማማት ላይ ቅዱስ ያዕቆብ ዘስሩ ግን የጻፈው አይኔማ የደሙን ማህተም ሰጠኝ ብሎ የክርስቶስን የደሙን ማህተም አሳየ። አይሱን ካስከማ ግባ አለው። ስጋውን ደሙን ተቀብለን እማናልፈው በራለ የለም። ለመቀበል ያብቃይ። ስለዚህ የወንበዴ በዴ በቀረችው እድሜ አሁን ይኸውላችሁ 3 ሰዓት ውስጥ 20 ደቂቃ፣ 30 ደቂቃ ውስጥ ነው ነፍሱን ያዳል። እኛ ለንስሐ ጊዜ ግዜ ልንላል። አሁን የተማርነው በነገራችን ላይ ለጠቅላላው ቀታ ነው ንስሐ እንድንገባ ቀጠሮ የያዝን ሰዎች ለንስሐ፣ አይቆይ ትንሽ አንዳንድ ሰው አንዳንድ የማስተካክለው ነገር አለ ቆይ ትንሽ ይላል። የሚያስተካክለን ማን ነው? እግዚአብሔር። ሁለተኛ ምናልባት የዛሬዋ ቀን የመጨረሻ ቀን ብትሆን እንደ ቀኝ ወንበዴ የተሰጠችንን የንስሐ መጠቀም ያስፈልጋል። እንግዲህ ቤተሰቦች፣ አንድ ነገር ጥያቄ ያለኝ እኔ ብቻ ኔ ግን የዲያቆን ሄኖክ ከአስተምሮት በቃ ከሕይወት ጋር አንድ ላይ ከተችው ራሴ እንድመለከት የሚያደርገኝ በጣም የሚያስደንቅና በጣም የሚያስገርም የዘመኑ መምህር ነውና ለሊያኮን ሄኖክ እድሜና ጤና ፈታሪ ይስተው ከዚህ ጋር ያልፋለሁ። ቤተሰቦች ለዛሬ ጅላችሁ የመጣኋቸው ቪዲዮች እኝን ይመስላሉ። እስካሁን ድረስ አብራችሁኝ ስለቆያችሁ አመሰግናለሁ። ለቻናሉ አዲስ የሆናችሁ አሁንም እደግማለሁ፣ ሰብስክራይብ ማድረግ እንዳይረሳ። ቤተሰቦች ቪዲዮን ላይክ በማድረግ ሀሳብ በስታችሁ ደግሞ ኮሜንት ሴክሽን ላይ ገብታችሁ በመግለጽ ቻናሉን የበለጠ ፋሚሊ የሆኑ ስል ከዚህ ጋር ሆኜን ያሳስባችኋለሁ። በቀጣይ ቪዲዮ እስክንገናኝ እንደናቆዩ እወዳችኋለሁ።